መስሪያ ቤታችን እንግዲህ የተለያዩ አገልግሎት አሰጣጦች አሉት። አገልግሎት ሰጪ ተቋም እንደመሆኑ ሬጉላተሪም ነው፣ አገልግሎቶችንም ይሰጣል። እነዚህ መሰረት አድርጎ ግን ሁለት ኮርኮር ኮር ፕሮሰሶች አሉት። ሁለት ኮር ፕሮሰስ አንዱ ትራንስፖርት እና አንዱ ሎጂስቲክ ነው። ሎጂስቲኩን በቅርቡ ከአርቲፊሻል ኢንቴሊጀንስ ጋር በመተባበር የአገልግሎት አሰጣጣችንን በዘመናዊ ዲጂታል አድርገን እየሄድንበት ይገኛል። ዛሬ ደግሞ በተካሄደው እንዳያችሁት የህዝብ ትራንስፖርት አገልግሎት አሰጣጥን ዲጂታላይዝ በማድረግ ከኢትዮ ቴሌኮም ጋራ አገልግሎት አሰጣጣችን ዘመናዊ እያደረግን እንገኛለን ማለት ነው። ይህን ሂደት እየሄድን ነው። ህዝብ ትራንስፖርት ከነበረበት ማንዋልና የዜጎች እንግልት ከሚያባብሰው አኳኋን ወደ ቀልጣፋ፣ ተደራሽና ስምለስ ሞቢሊቲን ወደሚደግፍ፣ እንግልትን ወደሚቀንስ እና ተደራሽነትን ወደሚያሰፋ የዜጎችን ሴፍቲ ወደሚጠብቅ ደረጃ ያሸጋገርንበት፣ በተቃላይ ደግሞ የመንገድ ደህንነትንም፣ የትራፊክ ሽጎቻችንም ተፈጻሚነት የሚያረጋግጡ አሰራሮችን እውን ያደረግንበት፣ የነዳጅ ግብይትን በሴንትራል ዲጂታል ትራንዛክሽን እንዲመራ ያደረግንበት፣ በድምሩ የትራንስፖርትን ዘርፍ ወደ አንድ ከፍተኛ ስቴፕ የሚያሸጋግሩ የዲጂታል ሶሉሽኖችን ያስመረቅንበት ሂደት ነው የነበሩ ከባለቀጭኑ ገመድ መነጋገሪያ ጀምሮ የዘመናችን እጅግ ፈጣኑ ገመድ አልባ የኔትወርክ ቴክኖሎጂ እስከሆነው ፋይቭ ጂ ድረስ ኢትዮጵያን ለዘመናት ዘመኑ ካፈራቸው ቴክኖሎጂዎች ጋር አስተዋውቋል። ከቴሌኮም ዘርፍ ተሻግሮም ቴሌብር በተሰኘው የሞባይል መኒ አገልግሎት ያመጣው ለውጥ በርካቶችን እያስገረመ ነው። ኢትዮ ቴሌኮም ዛሬ ደግሞ ኩባንያው ፊቱን ወደ ትራንስፖርት መስክ በማዞር ኢትዮጵያ የትራንስፖርት ዘርፍን ለማዘመን የምታደርገውን ጥረት ከፊት ሆኖ ለመምራት ወደ ዘመናዊነት የሚወስዱ እንቅስቃሴዎችን ተግባራዊ ማድረግ ጀምሯል። ኢትዮ ቴሌኮም ከትራንስፖርትና ሎጂስቲክስ ሚኒስቴር ጋር በመተባበር ሀገር አቋራጭ የሕዝብ ትራንስፖርት አገልግሎት ስርዓትን የተቀናጀ የነዳጅ ክፍያ ስርዓትንና ሀገር አቀፍ የትራፊክ ቅጣት ማዕከላዊ አስተዳደር ስርዓትን የሚያዘምኑ ዲጂታል ሶሉሽኖችን ተግባራዊ አድርጓል። እነዚህ ዲጂታል ሶሉሽኖች በሀገር አቋራጭ የህዝብ ትራንስፖርትና በነዳጅ አቅርቦት ሰንሰለቱ ላይ ያሉ ልማዳዊ አሰራር ሂደቶችን ለማዘመንና በነዳጅ አቅርቦትና ግብይት ረገድ ትክክለኛ ዳታ በወቅቱ ለማግኘት ደንበኞች የተለያዩ የፋይናንስ ተቋማት አማራጮችን መጠቀም እንዲችሉ፣ በትራፊክ ቅጣት አስተዳደር ላይ ግልጽ አሰራር እንዲኖር ለማስቻልና የተገልጋዮችን እንግልት ለማስቀረት የላቀ ሚና ይጫወታል። እንግዲህ ኢትዮ ቴሌኮም ለመቶ ሰላሳ ዓመት የኢትዮጵያን ሕዝብ በማገልገል ላይ ነው ስንል ሁሌም ዘመኑን የዋጀ ቴክኖሎጂ የዜጎቻችንን ህይወት ከማቅለል አንጻር እንደ አንድ መሪ የዲጂታል አገልግሎት አቅራቢ ድርጅት ሁሌም ተግተን የምንሰራበትና ዛሬ ደግሞ ከትራንስፖርትና ሚኒስተር ከትራንስፖርትና ሎጂስቲክስ ሚኒስተር ጋር በተግባር እውን ያደረግንበት ነው። ሶስት ትላልቅ ፕሮጀክቶችን ነው ላውንች ያደረግነው። የመጀመሪያው የትራንስፖርት የአገር አቆራጭ ትራንስፖርት አገልግሎትን ስርአቱን ሙሉ በሙሉ ያዘመንበት ዲጂታላይዝ ያደረግንበት ነው። ይሄ ማለት ከኦፕሬተር ላይሰንስ እነዚህ ፈቃድ የትራንስፖርት ኦፕሬተሮች ከላይሰንስ አወጣጥ ጀምሮ ተገልጋዮች በፈለጉበት ቦታ ከፈለጉበት ቦታ ወደሚሄዱበት አቅጣጫ በዲጂታል መንገድ ቴሌብርንም ተጠቅመው ሌሎችንም አማራጮች ተጠቅመው ክፍያቸውን መቁረጥ የባስቲኬት መቁረጥ የሚችሉበት የቆረጡበትን ባስቲኬት ይዘው ደግሞ መሳፈርና መሄድ የሚችሉበትን ሂደት የፈጠርንበት ነው። ሌላኛው የትራፊክ ቅጣትን በአጠቃላይ በሁሉም ክልሎች ላይ ተግባራዊ እንዲሆን የማድረግ ነው። ከዚህ በፊት የተቆራረጠ እዚህም ዛም የተለያዩ ሲስተሞች የነበሩበት ሂደት አለ። ስለዚህ በዋናነት ደግሞ የትራፊክ ቅጣት አሽከርካሪዎችን ለመቅጣት ሳይሆን የሮድ ሴፍቲ እንዲሆን፣ ዜጎች በመኪና አደጋ የሚከሰቱ አደጋዎችን ከመቀነስ አንጻር በአዋጁ የተካተተው አንድ አሽከርካሪ ቅጣት ሲያደርግ እስከ መቼ ድረስ ቅጣት ይኖረዋል፣ ከዛ መቼ ይታገዳል፣ ከዛ ወደ ትምህርት እንዴት ይገባል የሚለውን ሁሉ በማኑዋል የነበረውን በተለይ ደግሞ ከአዲስ አበባ ውጭ ያለውን በቴክኖሎጂ በመደገፍ በዲጂታል መንገድ እንዲሆን ማስቻል ነው። ይሄ ደግሞ ክልሎች ራሱን የቻለ ሲስተም እንዲያለሙ ወይም ደግሞ ኢንቨስት እንዲያደርጉ ማያስፈልግበትን ሂደት የፈጠርንበት ሂደት አለ ማለት ነው። ሌላው ከዚህ በፊትም የተገለጸው የነዳጅ አገልግሎት ለሁሉም ፋይናንስ ተቋማት መክፈል የሚችሉበትን ሂደት መተግበሪያ ያቀረብንበት ነው ማለት ነው። ኢትዮ ቴሌኮም ጋር እየሰራ ነው ያለ ነው። ያው እንደ ዲጂት እንደ ሶፍትዌር አልሚ ወይም እንደ ዲጂታላይዜሽን ኢምፕልመንተር በጋራ በስምምነት እየሰራ ነው ያለ ነው። በርካታ ስራዎችን አብረን እየሰራ ነው ያለ ነው። መጀመሪያ የፊውል አግሪጌተር ስራዎችን በኢትዮ ቴሌኮም በቴሌብር ይከፈል የነበረውን ዲጂታል የፋይናንስ አቅራቢዎችን እንዲገቡ በማድረግ ኢንቴግሬሽን እየፈጠረ እያስገባልን ያለ ነው። ሁለተኛ ደግሞ የአጥፊ አሽከርካሪዎች የፔናሊቲ ማኔጅመንት ስራችንን ናሽናል ለማድረግ አብረን እየሰራን ያለ ነው። በመቀጠልም ደግሞ የህዝብ ትራንስፖርታችንን እንደዚሁ ዘመናዊ በማድረግ አብረን እየሰራን ያለ ነው። ኢትዮ ቴሌኮም እንደምታውቁት በርካታ የዲጂታላይዜሽን ልማቶችን እየሰራ እያቀረበ ነው ያለው ይህም ደግሞ ብዙ እንግልቶችን፣ ብዙ የተጭበርበሩ አሰራሮችን በማቀላጠፍና ና የህዝብ እንግልትን ከመቀነስ አንጻር በርካታ አስተዋጽኦዎችን እያደረገ ይገኛል። የፋይናንሱን ብናስብ ቴሌብርን አፕላይ እንድናደርግ ረድቶናል። እኛም በቴሌብር ብዙ ስራዎቻችንን እየፈጸምን ያለ ነው። ተቋማችን ሁሉንም ኢኮኖሚም የሰውም ሞቢሊቲ ከጀርባ ወይም ደግሞ እንደ ባክቦን ሆኖ የሚያሳልጥ ነው። አስቻይ ሚናን መጫወት ያለበት ነው። በዛ ልክ ደግሞ እንዲገኝ ለመድረግ በርካታ ስራዎችን እየሰራን ነው። ካይ ቲኬቲንግ ጀምሮ እስከ ሩት ማኔጅመንት፣ እስከ ባስ ተርሚናል እንደውም ደግሞ ከእቃ ጋ ተያይዞ ደግሞ ክሮስ ቦርደር ይሄ ኢምፖርት ኤክስፖርት ሩቱን ዲጂታሊ ማኔጅ ከማድረግ አኳያ እና ተሽከርካሪዎችን ፍሰትም ስቶክ ማኔጅመንትንም ዲጂታሊ ኮንትሮል ከማድረግ አኳያና ሴንትራሊ ደግሞ የሚደረጉ ፍሊት ማኔጅመንት ስራዎቻችን ከሰውን ኪኪ በጸዳ መልኩ በዲጂታል አቅም እንዲሰለጡ የማድረግ አቅም በሰፊው እየሰራ ነው ያለን። ዲጂታል ኢትዮጵያንን ለማድረግ በሚደረገው ጥረት የትራንስፖርት ዘርፉን ማዘመን አንዱ በመሆኑ ኢትዮ ቴሌኮም ፈጠራ የታከለባቸው ዲጂታል ቴክኖሎጂዎችን ተግባራዊ በማድረግ የተገልጋዮችን ህይወት ለማቅለል እየሰራ ይገኛል። የዘመና ከእንግልት የጸዳ ከሌብነት የጸዳ አገልግሎት ይገባዋል የኢትዮጵያ ህዝብ። ቅልጥፍና የተቀላጠፈ አገልግሎት ይገባዋል ለኢትዮጵያ ህዝብ የሚል ሀሳብ ላይ መስማማት ያስፈልጋል ማለት ነው። ይሄን ከተስማማን የሚገጥማቸውን ፈተና በድል ለመወጣት ከወዲሁ መዘጋጀት አለባቸው ማለት ነው። ምንም ሌላ አማራጭ የለም፣ ይሄን ስርዓት የለማውን ስርዓት ከመፈጸም ውጭ ስራ ላይ እንዲውል ከማድረግ ውጭ ምንም ሌላ አማራጭ እንደሌለ ማወቅ አለበት ማለት የትራንስፖርትና ሎጅስቲክ ሚኒስቴር የወሰደውን ቁርጠኝነትና ኢትዮ ቴሌኮም ደግሞ ያሳየውንም አጋርነት በሚገባ የተመለከታችሁ ይመስለኛል። እንግዲህ በቅርቡ ትራንስፖርት ዘርፋችን ፈሰስ እያለ በዲጂታል አይደለም የተቀላጠፈ አገልግሎት እንደምታገኙ ባለሙሉ ተስፋ ነኝ። ለዘመናት ኢትዮጵያውያንን ሲያስተሳስር የቆየው ኢትዮ ቴሌኮም ያስተዋወቃቸው እነዚህ ዘመናዊ ዲጂታል መፍትሄዎች ከግል ሶፍትዌር አልሚ ተቋማት ጋር በመተባበር የበለጸጉ በመሆናቸው በጋራ የመስራት አቅምን በማሳደግ የስራ ፈጠራንና አካታች የዲጂታል ስነምህዳርን ለማጠናከር የሚያስችሉ ናቸው። እነዚህን ነገሮች አዘመንን ስንል ሄዶ ማጠንጠኛው የዜጎቻችንን የኑሮ ዘይቤን ማቅለል ማለት ነው። ዜጎች ባስ ለመቁረጥ ለምሳሌ እኔ ከዚህ ባህርዳር የሚሄድ ከሆነ መኖረውበት ኤሪያ ላይ ፒክ መደረግ መናኸሪያ ሳልመጣ የሚቀርበኝ ቦታ ላይ ከዚህ ባሱ መጥቶ እንዲወስደ ማድረግ ይችላል ሲስተሙ። ትኬት የባስ ለመቁረጥ እንግዲህ ከቤት ተነስተሽ መናኸሪያዎች ላይ በተለምዶ የምንልበት ቦታ ላይ ሄደሽ መቁረጥ አያስፈልግሽም። እዚህ ሆነሽ የባሱን አይነት አይተው በቀላሉ ምቾታቸውን ባስጠበቀ መልኩ ስለ ባሱ መረጃ ወስደው፣ ምን ምን ቴክኖሎጂ የተላበሰ ነው የሚለውን አይተው በቀላሉ በቴሌብር ክፍያቸው መፈጸም እንዲችሉ ያደረግ ነው። ስለዚህ በዋናነት ዜጎቻችን ቀላል እንዲሆንላቸው ነው። የትራፊክ ቅጣትም ላይ ስንመጣ አሽከርካሪዎች ጥንቃቄ ባለው መልኩ የሮድ ሴፍቲን መሠረት ባደረገ መልኩ ለዜጋው ደህንነት ትኩረት በመስጠት እንዲያሽከረክሩ ነው ፍላጎቱ። ኮል ሲግኔቸር ማለት አንድ ሰው ስልክ በያዘው ስልክ ሲደውል ወይ ደግሞ ሲደውልለት እንደ መልክት ፖፕአፕ ወይ ደግሞ ፍላሽ ፖፕአፕ የምንለው የምትመጣ ናት። ልክ አንድ ሰው ስክሪኑ ላይ ስልክ ሲደውል ወይ ደግሞ ስልኩን ሲቀበል ልክ እያወራም ሊመጣ ይችላል፣ ከዘጋ በኋላም ሊመጣ ይችላል። እንደ መልክት ነው የሚመጣው። መልእክቱ ግን ይዘቱ የተለያየ ሀሳብ የያዘው የቢዝነስ ሊሆን ይችላል፣ ወይ ደግሞ የራሱ ሰው ስሜት የተለያየ ስሜት አለው፣ ስሜቱን ለመግለጽ ሊሆን ይችላል። የተለያየ ይዘት ያለውን በተለያየ ቋንቋ ይዞ ይመጣል ማለት ነው። ኢትዮ ቴሌኮም እንደሚታወቀው የተለያየ ቴክኖሎጂ፣ የተለያየ አገልግሎት፣ የተለያየ ሶሉሽን ያመጣል ከከስተመሮቹም ዘንድም እንዲጠቀሙ ያደርጋል ማለት ነው። ይሄኛው ኮርስ ግን ኔቸር ይዞ ሲመጣ፣ አንደኛ አዲስ ቴክኖሎጂ ለደንበኞቹ አምጥቶ እንዲጠቀሙ ለማድረግ ቴክኖሎጂውን ለማላመድ፣ ሁለተኛ ደግሞ ፍላጎት ከስተመር የተለያየ ፍላጎት አለው በፍላጎቱ መሰረት እንዲጠቀም፣ ሌላኛው ከስተመር ኤክስፒሪንስ እንዲጨምር በራሱም ደግሞ ኢትዮ ቴሌኮም ከከስተመር ዘንድ ብራንዱንም አገልግሎቱንም እንዲያሰፋና ተቀባይነት እንዲያገኝ ማለት ነው። ሁለት ዓይነት ተጠቃሚ ያለን እንደምታወቁ የድርጅት ተጠቃሚ እና ግለሰብ የምንለው ተጠቃሚ ነው። የድርጅት ተጠቃሚ ብራንዱንም አገልግሎቱንም ለማስተዋወቅ ይጠቀማል። የግሉ ደግሞ ስሜቱን ቁጥሩ ምንድነው የተለያየ የኮል ሲግኔቸር ካታጎሪ ያለን እኛ በካታጎሪ መሰረት ደንበኛው ያን ሴት አድርጎ ወይ ደግሞ አስተካክሎ መጠቀም ይችላል ማለት ነው። የጥሪ መለያ አገልግሎት ኢትዮ ቴሌኮም ተጠቃሚው ሲያመጣ አንዱ ለድርጅት ነው ድርጅት ራሱ የተለያዩ ድርጅት አይነት አለን ድርጅቶቹ ምርታቸውንና አገልግሎታቸውን በቀላሉ በአባላቱ ወይ ደግሞ በሰራተኞቹ አማካኝነት ለማስተዋወቅ ለማሳየት ለማስረዳት ና አወርነስ ክሪሽን እንደምንሉ እንደ ቢዝነስ ካርድ ፍላሽ ነው ይመጣል ያ ፍላሹ ይዛል የድርጅቱን ስም አገልግሎትና ብራንዱ እንዲያስተዋወቅ ይረዳዋል ማለት ነው ደንበኞች የጥሪ መለያ አገልግሎትን ለማወቅም ለመመዝገብም ለመረዳትም የተለያዩ ቻነሎች፣ አንደኛ የኢትዮ ቴሌኮም ፖርታል አል ዌብ ፖርታል ወይ ደግሞ ድረገጽ ደብሊው ደብሊው ደብሊው ዶት ኢትዮ ቴሌኮም ዶት ኢቲ ብሎ ደንበኛው ይገባል። ሌላኛው በአጭር ጽሁፍና በዩኤስኤስዲ አጭር ጽሁፍ በሾርት ኮድ 623 መጠቀም ይችላል። በዛው መሰረት ደግሞ ተጨማሪ በዩኤስሲዲም ኮከብ ስድስት ሀያ ሶስት መሰላል ብለው ቢደውል የተለያዩ መረጃዎቹን እዛ ላይ መመዝገብ መረጃ ማየት የሚፈልገውን መልእክትን ሴት ማድረግ ቢዝነስ ካርዱን ማስተካከል እንደ ፍላጎቱ ይጠቀማል ማለት ነው። የጥሪ መለያ በተለይ ለድርጅቶች ጥሩ ሰፊ የሆነ ዝግጅት ስላለ የጥሪ መለያ አገልግሎትን በመጠቀም ምርቶንና አገልግሎትን እንዲያስተዋውቁ እንጋብዛለን። ሰላም፣ እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመነ ቴክኖሎጂ ፕሮግራማችን ላይ በቴክኖሎጂ ዘርፍ ላይ ያሉ ህይወታችንን በተለያየ መልክ የሚያቀልልን የስልካችን አፕሊኬሽኖች ሆኑ ትናንሽ ቱቶሪያሎች ወይም ኮምፒውተራችን ላይ ድረገጾች፣ የተለያዩ ቲፕስን ትሪክስ ኮምፒውተራችሁ እንዲፈጥን እና ፕሮዳክቲቭ እንድትሆኑ እነዚህን ሁላ እዚህ ፕሮግራማችን ላይ እናያቸዋለን። አብራችን ቆዩ። በዛሬ ፕሮግራማችን ላይ የምንመለከተው ቴሌግራምን ነው። ቴሌግራም ሜሴንጀር ኢትዮጵያ ውስጥ በተለይ አንደኛ የምንጠቀመው ሜሴጂንግ አፕሊኬሽን ነው። ቴሌግራም ከሰዎች ጋር ቴክስት ሜሴጅ ከመላላክ በተጨማሪ ስልክ ማውራት እንችላለን። ቪዲዮ ቻት ማድረግ እንችላለን። የተለያዩ ግሩፖች፣ ቻናሎች፣ ብዙ አይነት ፊቸሮች ላይ ቴሌግራም ላይ አለ። እዚህ ፕሮግራማችን ላይ ማሳያችሁ ሶስት ፊቸሮች ብዙ ሰዎች ያልተመለከቱት ናቸው። እነዚህ ፊቸሮች በ ዴታ በባትሪ ሴቪንግ፣ በሲኪሪቲ እና የተለያዩ ፊቸሮች እንዴት ማግኘት እንደምችሉ እዚህ ፕሮግራማችን ላይ ያሳያቸዋል። የመጀመሪያው ቴሌግራም አፕሊኬሽናችሁን ከየት ነው የምትጭኑት? ብዙ ሰዎች ከጉግል ፕሌይ ስቶር ወይም አይፎን ተጠቃሚያችሁ ከሆናችሁ የአፕል ፕሌይ ስቶር ላይ ነው የምታወርዱት። ግን የቴሌግራም ኦፊሻል ዌብሳይት ላይ ገብታችሁ ዳውንሎድ ራሱን ቴሌግራም አፕሊኬሽን በማድረግ ብዙ ተጨማሪ ፊቸሮች ማግኘት እንደምችሉ ታውቃላችሁ ይህንንም ሬኮሜንድ የማደርገው እዚሁ ድረገጹን የጻፍኩት የቴሌግራም ኦፊሻል ዌብሳይት ላይ ስትገቡ፣ ከጉግል ፕሌይ ስቶርን እና ከአፕል ፕሌይ ስቶር አንዳንዴ በእነሱ ፖሊሲ እና ሬጉሌሽን ሪስትሪክሽኖች አንዳንድ ፊቸሮች የቴሌግራም ሊወርድ ይችላል። ስለዚህ ከቴሌግራም ራሳቸው ኦፊሻል ዌብሳይት በማውረድ ተጨማሪ ፊቸሮች ከቴሌግራም ማግኘት ይችላላችሁ። ሁለተኛው ቶፒክ ማውራት የምፈልገው የቴሌግራም ሲኩሪቲ እና ፕራይቬሲ ነው። ብዙ ሰዎች ቴሌግራምን ከሜሴጂንግ የበለጠ የተለያዩ የራሳችንን ፐርስናል ፋይሎች ማስቀመጫ አድርገነዋል። ከዚህም ድንገት ያው ስልካችን ቢሰረቅ ወይም አካውንታችን እንዳይነጠቅ የቱ ስቴፕስ ቬሪፊኬሽን ሴት ማድረግ እንችላለን። ይሄ ምን ማለት ነው ብላችሁ ብትጠይቁ ቴሌግራም አካውንታች ውስጥ ሎጊን ልክ ስታደርጉ ተጨማሪ የሴኩሪቲ ኢንፎርሜሽን ማስቀመጥ ትችላላችሁ። ይህም በቴክስት ቬሪፊኬሽን ኮድ እንዲገባላችሁ ሊሆን ይችላል፣ ወይም ኢሜይል አድሬስ ባስገባችሁ። እነዚህ ሁላ ቱቶሪያሎቹ እዚ ቪዲዮ ላይ እንደምትመለከቱት የቴሌግራም አካውንት ሴቲንጋችሁ ውስጥ እንደገባችሁ፣ ሴቲንግስ እና ሴኩሪቲ ውስጥ እንደገባችሁ ያንን ቬሪፊኬሽን ወይም ኦቴንቲኬሽን ፊቸሩን ማስቀመጥ ይችላላችሁ። ስለዚህ ሌላ ጊዜ ስልካችሁን በምትቀይሩበት ጊዜ የሆነ ወይም ስልካችሁ በሚሰረቅበት የቴሌግራም አካውንታችሁ ፕራይቬሲ እና ሴኩሪቲ በስነስርዓት ይቀመጣል። የመጨረሻው ፊቸር ማውራት የሚፈልገው የዴታና የፓወር ሴቪንግ ላይ ነው። ቴሌግራም በጣም ፓወርፉል ቱል በመሆኑ የባትሪያችሁንምና የዴታችሁን በጣም የመብላት አቅም ሊኖረው ይችላል። ለምሳሌ ያው ስልካችሁ ባትሪ ሎ በሚልበት ሰዓት ቴሌግራም የተለያዩ ፊቸሮች፣ አኒሜሽኖች አሉ። በጣም ድሬን የሚያደርግ ባትሪያችን ማለት ነው። ስለዚህ እዛው ቴሌግራም ሴቲንጋችሁ ላይ ቪዲዮ ላይ እንደምትመለከቱት ስልካችሁ ከተወሰነ ያህል ፐርሰንት ሎ በሚሆንበት ጊዜ ፓወር ሴቪንግ ሞድ ላይ ማስቀመጥ ትችላላችሁ። ስለዚህ እነዚህ አኒሜሽኖች እና ፊቸሮች በዛ ሰዓት ባትሪያችሁ ቻርጅ እስከምታደረጉ ቴሌግራም እንዳይበላ ማድረግ ትችላላችሁ። ለዳታ ሴቪንግ ደግሞ ብዙ ሚዲያዎች፣ ቪዲዮዎች፣ ፎቶ በምትላላኩበት ጊዜ ከሁሉም ቴሌግራም ቻናላችሁ፣ ቴሌግራም ግሩፓችሁ እነዚህ ሚዲያዎች ዳውንሎድ በሚያደረግበት ሰዓት ስቶሬጃችሁን ቶሎ ልትሞል ይችላላችሁ። ስለዚህ የዴታ ሴቨር ፊቸሩን በመጠቀም ኦቶማቲክሊ ቴሌግራም እንዳይጭን እና የምትፈልጉትን ሚዲያ ፎቶ ሆነ ቪዲዮ ሌሎችንም ነገር ማንዋል ይመርጣችሁ ወደ ስልካችሁ ዳውንሎድ ማድረግ ትችላላችሁ።